ትሁቴ የካሌብን ቀለበትና የፍቅር ጥያቄ ተቀበለች። ቲናን ጉድ አደረገቻት። ቲና እንግዲህ ካሌብ ይቅር ይለኛል ወደ ነበርኩበት ሕይወት ተመልሼ ንግስት ትሆናለሁ ስትል ትሁቴ፣ ግን ቲና ከባድና አደጋ ነገር ልታደርስባት ስትሞክር ካሌብም አባዬን ዛሬ አባዬ ከባድና ትልቅ ነገር ፕሮግራም ይኖረናል። እሱን ደግሞ ብቸኛውና አንዱ አባቴ ከጎኔ ሁነህ ደስታዬን እንድታከብርልኝ እፈልጋለሁኝ ብሎ አለው። አባባም ደግሞ የኔ ልጅ እድሜና ዘመኔን በሙሉ የኖርኩት እኮ ላንተ ስል ነው፣ ጭራሽ አንተ ደስታ በህይወቴ ላይ ካለማ እጥፍ ድርቡን እድሜ ጨመረልኝ በለኛ እያለ መቀላለድ ጀመሩ። እውነቴ ነው አባዬ፣ እስከ ዛሬ ድረስ ከካሌብ የማትጠብቀውንና ያላሰብከውን ነገር የምታይበት ይሆናል ብሎ አለው። ጓጓ ሆይ፣ ካሌብ ከቶ ምን አስበህ ይሆን? አንተ ልጅ ሁሌ መቼም ጥሩ ነገር አድርገህ አታቅም። እንደተሳሳትክና ክፉ እርምጃ እንደወሰድክ ነው እማቅህ። እባክህ ይሄኒ ልጅ የሚያሳዝንና ጥሩ ነገር አድርገህ ልቤን እንዳትሰብረው ብሎ አለው። አይ አባዬ አትሰብ እውነቱን ስነግርህ አሁን ላይ ግን የሚያስደስት እንጂ የሚያስከፋ ነገር አይደለም ብሎ አለው። እሺ አለና ቲና በተቀመጠችበት ቦታ ላይ ካሌብ ቀለበት ገዝቶ ነበርና ለትሁቴ ተንበርክኮ፣ ትሁት በጣም እንደምወድሽ እና እንደማፈቅርሽ ማወቅ አለብሽ። አሁን ለታ ስትናደጅና የቅናት መንፈስ ሳይብሽ ለእኔ ምን ያህል ክብርና ውዴታ እንዳለች ተረድቻለሁኝ። ስሜትሽን ስላልተረዳሁሽ በጣም ይቅርታ። ማለቴ ካለፈብኝ የፍቅር ስቃይ አንጻር አሁን ላይ እንደዚህ በሆን ትፈርጅብኛለሽ እንዴ? ብሎ አላት። አረ ችግር የለውም ካሌብ፣ ተረድቻለሁ። እናው ምንድን ነው የምትፈልገው? ብላለችው። የምፈልገውማ ታንቺ ጋር ህይወትን አጣጥሜ እንድኖር። ላባዬ በጣም ጥሩና ልዩ ስጦታ ነሽ። ባለፈው ትሁት እንደዚህ አደረገች ብዬ ለአባዬ ስነግረው እንኳ አላመነም ነበር። አየች ትሁቴ፣ እኔ የምፈልገው አባዬን የምትወድልኝ ቤተሰብ የምታከብር ሴት ብቻና ብቻ ነው። አንቺ ደግሞ በልቤ ላይ ነግሰሻል ብሎ እውነታውን አፈረጠው። ትሁትም ያላት አማራጭ የካሌብን ፍቅር መቀበል ስለነበረ እጇን ዘርግታ ቀረች። ሰላም ሰላም፣ ውድ የተከበራችሁ የሌላ ኢንድ የመሐመድ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የትሁቴ ድራማ እንደቀጠለ ይገኛል። ትሁት በስተመጨረሻ አሸነፈች። ካሌብ እግሯ ላይ ተደፍቶና ተንበርክኮ ታገቢኛለሽ ወ የሚል የፍቅር ጥያቄ አቀረበላት። እሷም የምትለው ግራ ገብቷት ደንግጣና ፍዝዝ ብላ ቀረች። አይ ትሁት መጨረሻሽ ይሄ ይሁን እንግዲህ። ባለፈው ፓርት ላይ በጣም በጣም በጣም በሚያሳዝንና ልብ በሚሰብር ሁኔታ ትሁቴ በተደጋጋሚ ካሌብ ነገር አለሙ ስታየው የሌለና ደስ የማይል ነገር ተናግሮ ነበረ። ኤደንና ዳኒ ኮ ተጣሉ። አባዬ እስከ ዛሬ ድረስ የተጫወተችበትን በሙሉ ስላወቀ እንደ አጋጣሚ ቲና ስታበሻጨው መቋቋም አልቻለም ነበርና አባዬ ለቲና ቆይ ማንኛውን ስህተትሽን ነግሬ ማንኛውን ልቶ አንቺ ኮ ያላደረግሽኝና የስቃይ ጉድ ያላበላሽኝ የለም። ትሁት እውነቱን ስነግርሽ አንቺ በጣም መልካም ሰው ነሽ ብሎ ካሌብ ተናገረ። አባባ ያው ቲናን እንግዲህ አንቺ ምን ያላደረግሽ ነገር አለ? ወጥ የቀባሽኝን፣ ወይስ ደግሞ ቀዝቃዛ ውሀ የደፋሽብኝን፣ ምግብ የደፋሽብኝን ማንኛውን ላስታውስሽ። ውርደትሽንና መጥፎ ስራሽን እኮ ላለማዋረድ ዝም ብዬ ነበር ግን ባታ በሳጭ ምን አለ? ብሎ አባባ በስሜት ሲናገር ዳኒም እዛ ስለነበረ ኤዱም እዛ ስለነበረች በቃ ቤቱ ግልብጥብጡን ወጣ ማለት ነው። አባባ እጅግ በጣም የሚገርምና የሚደንቅ አስተዋይ ሰው ነው። ከዛ ኤዱዬም ተቆጥታ ከካሌብ ቤት ወጣችና ደረጃውን እየሮጠች ስትሄድ፣ አባባም የኔ ልጅ አስከፍችሻለሁ፣ አናድድሻለሁ፣ በጣም ይቅርበኝ ቢያንስ ለአንቺ ስሜትና ሞራን መጠንቀቅ ነበረብኝ። አየሽ ኤዱዬ ብዙ ነገር አሰቃይተውኛል ብሎ ሲላት፣ አባባ ይቅርታ እኔ እስካሁንም ድረስ ቁሚ ያወራሁ አንተን ስለማከብርህ ብቻ ነው። እና ብታከብር ኑሮ ሁሉንም ይቅር ብለሽ እረስተሽ እንደ አዲስ ህይወታችሁን ትኖሩ ነበር። ደግሞ ባለፈው ይቅር ብለሽዋል። አሁን እንደገና እንደዚህ ስትሆኜ ጥሩ አይመጣም። እኔንም ቃሉን የሚበላ ሽማግሌ አታድርጊኝ እባክሽ፣ እባክሽ ለእኔ ስትይ ሁሉንም እርሺው። በቃ ይሄ ያለፈ ታሪክ ነው፣ ዳኒ በጣም ተጸጽቷል። እኔ እሱን ለመናገር ፈልጌ ሳይሆን እሷ ግን ትግስቴን ስታሳጣኝ መናገር ስላለብኝ ነው የተናገርኩት ብሎ አለ ማለት ነው። ከዛ ተረድቻለሁኝ አባዬ አንተን ስለማከብርህና አንተን ስለመወድ ነው አሁንም እዚህ ጋ ቁሜ እያወራሁ ያለሁት። በጣም ተሰምቶኛል። እንዴት ይሄን ያክል ቆሻሻ ነገር ሲጫወትብኝ ይኖራል ይሄንንስ ማንነቱን ደብቁ እንዴት እውነታውን አልነገረኝም ብላ ተናደደች ማለት ነው ቲና። አሁንም ቢሆን ቤተሰቡን በሙሉ የቅርታ ጠየቀች፣ ማንም የቅርታ የተቀበላት የለም። እሷም ደግሞ ቲና ከባድና ሀይለኛ ሰው መሆን አለብሽ አሁን ላይ ማንም ይቅርታሽን አልተቀበለሽም። ስለዚህ እዚህ ቤት ያለውን በሙሉ አሳደሽ እዚህ ቤት በሙሉ ያለውን ሰው በነገር አሳብደሽ ማስወጣት አለብሽ። በቃ ሁሌ አሸናፊ መሆን አለብሽ ብላ ለራሷ ቃል ገባች። ዳኔንም ብትለምነው ብትለምነው ብትለምነው እሱ ትቷት ሂዷል። ታንች ጋር ይህንን አይነት ስራ ከመስራት ይልቅ ጎዳና ላይ ከሰል እየተሸከምኩና ድንጋይ እየተሸከምኩ የራሴን ህይወት ብኖር እመርጣለሁ ብሎ አላት። ወይኔ ወይኔቲና ሁሉም መጫወቻ አረገኝ። ዳኒ እባክህ፣ እባክህ፣ አንተ ነህ ደካማ ጎኔን፣ ጥሩ ጎኔን የምታውቀው። አሁን ላይ ሁላቸውም መልካምና ጥሩ ነገር አይወድላቸውም። ሁለታችንም ተመካክረን አደገኛ ነገር ፈጥረን ከዚህ ከቤት የምንፈልገውን ገንዘብ ይዘን እንውጣ እንዲሁ በባዶ ለፍተህ ለፍተህ አትውጣ እባክህ ዳኒ ይቆጨሃል እያለች ለመነችው ቲና እውነቱን ንገረኝ ካልሽ የሚቆጨኝስ ከአንቺ ጋር ደስ የማይል ጊዜ እያሳለፍኩኝ ለሽማግሌው የማያስፈልግ ነገርና መደረግ የሌለበትን ነገር ሳደርግ የኖርኩት ይቆጨኛል አላት ዳኒ በጣም አምርሯል ከዛ ከቤትም መውጣትና ብቻ ነው ምርጫው ያደረገው እንግዲህ ጓዙን ጠቅልሎ አባባ ግር ላይ ተደፍቶ ይቅር ብሎ ከዛ ከቤት ወጥቷል ማለት ነው፣ ለአንዴና ለመጨረሻ ጊዜ። ትሁትም እንግዲህ ካሌብ የተናገራት ንግግር ልቧን ሰብሮት ነበር። እሱም ምንድን ነው ኤዱ የኮ በጣም ጥሩ ሰውና መልካም ሰው ናት። ሰማንያውን ታቦት ቢሳለም እንደሷ አይነት ቅን የዋህ ጥሩ ቆንጆ እንዲሁም ደግሞ ትሪት ታደርጋለች። የፍቅር አሰጣጧ ሁሏ ነገር በጣም ነው ደስ የሚለው። ኤደን ሳትሆን የምታሳዝነው ካሌብ ብቻና ብቻ፣ ዳኔ ብቻና ብቻ ነው። ኤዱማ የእሷን ማንነት የሚያቅና የሚወድ ወደ ራሱ ለማድረግ ይፈጥናል ብሎ ሲላት ትሁቴም ጣውላ እያጸዳች ነበርና እቃም እያጣጠበች የያዘችውን መወልወያ ፎጣ ጭምቅ አርጋ ያዘችና፣ ቀጥል ርር ድብን አለች፣ ተንጨረጨረች። ለካ ለእኔ ጭራሽ ስሜት የለውም እንዴ! እንደምወደውና እንደሚያፈቅረው እንኳን አይቶ መረዳት አይችልም እንዴ! እያለች መቃጠል ጀመረች። ከዛ በመጨረሻ ያለው አማራጭ እናንተን በጣም በሚገርም ሁኔታ እሷም ያንን ሐብል አልፈልግም ብላ አፈንጫው ላይ ጣለችለት። ታይ ተረጋጊ፣ ይቆጭሻል። ትሁት ምን የሆንሽ ነው ብሎ ሲላት አይ እኔን የሚያገባው ልጅ የራሱን ሰርግ ዛሬ ሲሰረግለት ውሏል። ስለዚህ ምንም ሊያደርግልኝ አይችልም። አስበህ እንድሰጠው ስለረዳሃኝ በጣም ነው ማመሰግነው። ከአሁን በኋላ እኔ ጋር የሚቆይበት ምክንያት የለም ብላ ስትለው ካሌብ እንግዲህ ላፕቶፕ ላይ ስራ ነበርና ያን ሀብል በእጁ ይዞ እየተገረመ ነበረ። ትሁትም ደግሞ አባባ መጣና ትሁቴ ቆይ ምን ሁነሻል የኔ ልጅ? ስሜትሽ እኮ ትክክል አይደለም። እየተፈጠረ ነገር አለ እንዴ ልጄ? እስኪ ቀጥ ብለሽኝ እያለ መጠየቅ ጀመረ። አባየኔ ያልተገፋሁም ምንም አልሆንኩም። አንተ ሰላም ከሆንክ እኔ ሰላም እሆናለሁ አለችው። አይ እንደዛም አይደለም፣ ምን ሆነሻል? እውነቱን ንገሪኝ፣ የእኔ ልጅ። እኮ ጠንቅቄ አቃታለሁ እኔ ጋር ስንት ት ጊዜ እኮ ቆየን። ምንም ይሁን ምንም ይህንን እንደዚህ መሆን የለብሽም እያለ አላት። አይ እንግዲያውስ እውነቱን ስነግርህ አባዬ ያፈቀርኩትና የወደድኩት ልጅ ለሌላ ሰው ቀለበት አድርጎ ተጋቡ ብላ አለችው። እሱ ነው እንዴ እንደዛ ያናደደሽ እንዴ? አባዬ እንዴት አያናደድም ጊዜ ማንነቴን ሳስበውና ስጨነቅለት ለሱ ዋጋ ስከፍልለት ነበር እኮ አለች። ታይ ወይኔ ልጅ ለአንቺ ስላላለው ነው የእኔ ትሁቴ፣ ደግሞ በጣም ጠንካራና አሸናፊ ናት። በሆነ ጊዜ ሁሉም ነገር ሳይሳካለት ተመልሶ ወደ አንቺ ይመጣል። አንቺን እኮ ያገኘ ወንድ እየታደለ ነው እያለ አላት። ነው ብለህ ነው አባዬ? እያለች አለ በይ በይበይበይ የአንቺ ፊት እንደዚህ ቆዝሙና ተቆጥተሽም አይችም አላቅም። በይፈታ በይ አላት። እሽ አለችና ትሁቴም ስራዋን ከጨራረሰች በኋላ አባዬ አቤቴ፣ ኔልሽ ወደ ውጭ ህጄ ንፋስ መውሰድ እፈልጋለሁ። እንዴ ይህን ያክል ደብሮሻል አለ። እንዴ እባክሽ፣ እባክሽ፣ ትሁቴ መቼም መጨናነቅ ብዙ ነገር ያመጣል ብሎ አላት። አይ እዚሁ ቅርብ ነው፣ ብቻሽን እንዳትወኝ እኮ ፈርቼ ነው አላት። አታስብ አባዬ፣ እዚሁ ቅርብ ነው ብላ ወጣች። ካሌብ እንግዲህ ከሆነ ቦታ ላይ ተመልሶ ሲመጣ እሷን ፊት ለፊት ከማንም ሰው ጋር ሲያት በጣም እየተንጨረጨረ ወደ ቤቱ መጣና፣ ስሚ አንቺ የማትረቢ የት ነበርሽ? እንደ ፈለግሽ ልትንዘላዘይና እንደ ፈለግሽ ወተሽ ልትገቢ ማንም ፍቃድ አልሰጠሽም። ስራውን ካልፈለግሽ ለቀሽ ወተሽ እንደ ፈለግሽ መሆን ትችያለሽ አላት። አይ ካሌብ፣ ስለ እኔ እኮ አይመለከትም እኔ የቤት ሰራተኛ እንጂ ልትቆጣጠረኝም አልፈልግም። መቆጣጠርም ካለበት አባዬ ነው። ስራዬን ጨረስኩ፣ ንፋስ ልቀበል ወጣሁ። ምን አደረግኩ ብላ አለችው። ተመልሳ እንደገና ወደ ሱቅ ለሄድ ነው ብላ ስትል ይብለጡን አንጨረጨረችው። እንዴ ጉድ እኮ ነው አረተው ካሌብተው። እና ታዲያ ከመጀመሪያውኑ ለምን ኤደንን አደናነክ ነው ትልቁ ጥያቄ። ኤዱ እንግዲህ ከካሌብ ጋር ትሁቴን ለማጣመር ደፋ ቀና እያለች ነበር። ሆኖም ግን ትሁቴ ለኤዱ ምንድናያለቻት? እኔ ካሌብን በፍጹም ላፈቅረውም ለወደውም አልችልም። እባክሽ ተረጂኝ እና ላደረግሽልኝ ነገር በጣም አመሰግናለሁ፣ በሰዓቱም እየቀለድኩብሽ ነበር ብላ ነው ያለቻት ኤዱዬም። ደግሞ ካሌብን ከዚህ በፊት አግኝታ ልክ እንደ ትሁት ያለች መልካምና ጥሩ ሴት እንዲያገባ እያስተባበለችው ነበር። ያም ሳይሳካ እንግዲህ በባዶ የቀረች መስሏት ተሰምቷታል። ቲና የበለጡን ጨለለች። ምንም ማድረግ አይቻልም። አሁንም ትሁቴ ካሌብ ተንበርክኮ ቀለበት ሊያረግላት ቃል ገብቶላታል። አባባም ካሌብ ባደረገው ነገር እጅጉን በጣም ደስ ብሎታል። ምክንያቱም አባባ የሁለታቸውንም ስሜት ተረድቷቸዋል፣ የትሁትንም የካሌብንም ማለት ነው። ትሁቴ አሁንም ቢሆን እንግዲህ ያው በቅናት ብታብድም የካሌብ ፍቅር እንዳለባት ግልጽ ነው። ቲና ምን ታደርግ ይሆን? ትሁትና ካሌብ እንግዲህ ቀለበት ሲተሳሰሩ እያየች እየተቃጠለች ነበር። መጨረሻ ላይ ምን ይፈጠር ይሆን የሚለውን በጉጉት የምናይ ይሆናል። ውድ የሌላ ኤንድ የመሀመድ ቤተሰቦች ቻናሉ ላይክ ሰብስክራይብ አድርጉ። በቀጣይ ፓርት እስከምንገናኝ ሰላም አሌይኩም ወራህመቱላሂ ወበረካቱ።